ዩቱብ ላይ ደግሞ እንደዚህ አይነት ነገር አይተላለፍ። አንዳንዴ ደግሞ ቆይ ቆይ ቆይ ቆይ አሁን ለምሳሌ አንዳንዴ ድሮ እኛ ቲቪያችን የእኛ ማለት ነው። ድሮ ድሮ ድሮ ድሮ የተያዘ ነበር። አንዳንዴ አንዳንድ ጊዜ ይሄ እንትን አለ። ምን ነበር? የሆነ የሆነ እንትን ነበር እንኛ የሆነ የሚከፈል ምንድነው፣ ፕራይመር ምንድነው፣ የሆነ ነገር ነበር ድሮ። አረ ወይኔ፣ ቆይ እንዴ፣ የተያዘ ነበር እና ስትከፍቱት የአንዱን ቤት ፕሮግራም እናንተ ጋ ያመጣል። በተለይ እኔ ኳስ ትዝ ይለኛል። ኳስ ብቻ ነበር በማን በማን የሚገባብኝ። ምክንያቱም ከኔ በላይ ያለው ልጅ ኳስ ያ እና አከራያችን አንድ ላይ ያከራየን እና ይቀላቀልብን ነበረ። ኮድ የተለያየ ነው የሚሰጠን፣ ግን አንዳንድ ይቀላቀላል። ድሮ ድሮ ድሮ ድሮ አሁን ግን እግዚአብሔር ይመስገን ሁሉ ነገር የሰለጠነ ነው እንጂ ኳስን ይገባብኝ ነበረ፣ እያየሁ ኳስ ይገባል። በጣም ነበር የሚያስጠላ እሱ የሚያይ ኳስ ማለት ነው። ያመጣል፣ ያመጣል ትክክል ያመጣል። እንደዚህ ነገታስ ምንድነው ችግሩ? እንዲ ያስከብራት ነው የሚገባው። ድብኝቱላ ደጋግታ ምን ችግር አለው እንዴ? ለባሏ፣ ለራሷ፣ ለጤናዋ አሪፍ ነው። እናንተ አንዳንዱ ሰው እኔ አሁን ለምሳሌ እንትን ሾው እንትን ደስ ይለኛል፣ የፋሽን ሾው ሜካፕ ሾው እሱን ነው ማየው። ያ አንዳንዱ ደግሞ በቃ ይህ እንዲሁም የታደለ ባል ነው። የታደለ ባል በየአይነት አንዳንዱ አንዳንዱ የእኛ ሴቶች የለመዳችሁት የባቄላ አሰራር በሶስት አይነት የባቄላ አሰራር ታያላችሁ። ከሱን እየተስታ እንዲያደርግ ሰውዬው ማለት ነው። ከሱን እያንዛረጠ እንዲያደርግ አይደለም፣ ይልቁስ እንዴት የነገር እየሆነ አሰራር አይተሽ ማታ ቡፌ አቅርቢለት ቡፌ ልክ እንደ ሴትዮ አለ ደርሰሽ ምናምን ነገር ቀሪበ ከንቱ የሚባለው መሰመሽ። አንዳንዱ የምግብ ስራ እግዚአብሔር ምስክር ነው አይደለ? ሴቶች፣ የኛ ሴቶች ማለት ነው የምግብ አሰራር። አንዳንድ ሴት ደግሞ ፋሽን ታያለች እንደዚህ። ሁሉም ጋ የራሱ ተረስት አለኩ ግድ እንደኛ ምግብ ሰርተች ደልቢ ነው እንዴ ሁሉም ሁሌ ምግብ ሰሪ ሆነ ለየት ያለ ልጆች እንኳን እንፍጠን። አንዳንዱ እኔ አሁን ቤታዮ ምንድን ነው የምታየው? ቤታዮ ፋኖን ነው የምታየው? ቤታዮ ፋኖ፣ ዜና፣ የአማራ ዜና የት አባቱ እያለ የአማራ ዜና የምታየው? ቤታዮ አሁን ቤታዮ የአማራ ዜና ጎንደር፣ ጎጃም ምን ነው የምታየው እንዲ በገዛ በገዛ አፌ ማለት ነው። ደግሞ እንግዲህ ከሁለት ትል የተወለደችው ለማን ታገዝ ከፖለቲካው ድሮም የለችበትን ስለዚህ ለራሷ ለስሜቷ ደግ አደረገች። ከፋፋ ሁላ ዛሬ ገደለች የባቄላ እውነቴን እኮ ነው የምለው። ሴቱ ሁላ ዳቦ እንደት ወደ እንዴት እንደሚደፋ ዛሬ እንጀራ እንዴት እንደሚጋገር፣ የምስር ወጥ አሰራር፣ የሰላጣ አሰራር ምናምን እያሉ ነው የሚያዩት። ገባችሁ? ልጃችን ሰልጥናለች። ጎበዝ፣ ደግ አደረግሽ። በሉ ቻው። እየተደወለች ነ ዛሬ ገደለች። እቺ ሴትዮ ዞራ ዞራ እንግዲህ ወደ ፖለቲካዋ ገባች ነው ምትለይ። እንደዛ ነው ይሁ። እናንተ ሁልሽም ይህ እንደሷ አይተሽ ነፍስ ሽን አስደስች። ከእሱ በላይ ምንም ነገር የለም፣ አይስወርም። እግዚአብሔር ምስክሬን። ዋጋው አነሰ፣ ምን አለ ቢወደድ? እሱ ነገር ምን አለበት? ገንዘብ እየተጨመረ ቢሆን ኖሮ ነበር። የነፃ ስለሆነ ነው ነገ ማገኘዋለው ነው። ኤንጆይት ረ በጣም ኖርማለሁ እኔ እውነቱን ልንገራችሁ። ባሌ ድሮ የመጀመሪያ ልጆች አባት ማለት ነው። ምንም ነገር ስለማላውቅ ቀስ ብሎ እሱን ነበር የሚከተው። በእሱ የለመድ ነው። እውነት እውነት ለምናቅ እውነቱ ይሄ ነው። እንግዲህ ይውጣላችሁ። በእሱ ነው የለመድ ነው። ምክንያቱም አስቸጋሪ ነበር ፊልም እኔ እንባልና ቤት እንሄድና ካልሆነ ዘልጌ ስለምወጣ ፊልም እንባል እግዚአብሔር ምስክር ፊልም እናያለን። በቃ በጊዜ ወደ ቤት ትሄጃለሽ ምናምን ባልና አ በኔ ጊዜ ገዛ፣ ቀስ ብሎ ያንን ይከተዋል። አለቀ። እነዛ ያች ትለምጃለሽ። አላቅም፣ እንዴት እንዴት እንደሚደረግ አላቅም። ስለዚህ በዛ ነው የለመድኩት። ከዛ በኋላ ራሴ ፊልም መስራት ጀመርኩኝ። ካሴቱ በሙሉ ማሳተብ ጀመርኩኝ። ራሴ ራሴ ማሳተብ ጀመርኩኝ። የሚገዛ ጠፋ እንጂ የሚገዛ ጠፋ። ከበዳቸው ይህን ካሴት ያን ካሴት ማየት። ስለዚህ ደግ አደረግሽ ቻ እደናደርግ። አረ በደንብ ነው የምትቀጠቅጡት። በደንብ ነው የምትቀጠቅጡት። በደንብ እንዴ ታዲያ ወንድ አምስት ለአንድ የተባለው እሱን እያየ አይደለም እንዴ? በጣም ሲበዛ መጥፎ ነው በነገራችን ላይ። በጣም ሲበዛ ማለት እንትን ካደረጋችሁት ያንን ካላያችሁ ባዶ ጭንቅላታችሁ ለብቻ የማይሰራ ከሆነ ግዴታ አንዳንዱ ሰው አልኮል ጠጥቶ መጠጥ ጠጥቶ ነው እንደዚህ ነገር የሚያደርገው አንዳንድ ሰው ደግሞ ቅሙ አንዳንድ ሰው ደግሞ ልብስ ገዝቶ አንዳንዱ መስፈርት ሊኖረው አይገባም አንዳንድ ሰው ደግሞ ደስ ሲለው ሊሆን ይችላል እንደዚህ ነገር ስሜት የሚኖረው ግን ምን እናርክ ሁሉ ነገር ነውሮ ድሮ እናቶቻችን አረቄ ማታ ቅቡ አድርገው ነበር ቅዋርግ ጠላ ዶሮ ሰርተው ዶሮ ዶሮ ትዝ ይላቸዋል። ዶሮ ሚስት ዶሮ ካልሰራች እና ምግብ ካላበላች ጥሩ ምግብ ስትሰባች ሴትዮ አምሯት ነው ብሎ ከኋላ ነው የሚከተለው። አባት አባወራ ጥሩ ምግብ ቆንጆ አርጋ አጣፍጣት ለነገ ምግቡ ከፈለገ መስጠት አለበት። ቆንጆ አጣፍጧ አጣፍጣማ ማንሰራ ማለት ነው። እና እኛ ደግሞ ዛሬ በሌላ ነው። እኛ ልጆች ልጆቻችን እንደዛ ነው ያላያችሁ ካላችሁ ግድ የላችሁ፣ ቀስ ብላችሁ እዩ እዩ። ብዙ አይነት አክሽኖች ታ አክሽን ፊልም እዛ ላይ ታያላችሁ። አክሽን እንድትላላችሁ ይህም አለ ይህም አለ። እንዴት ትላላችሁ? አቤት ከፈረስ ፈጠነ ነው ትላላችሁ። ራ ት እኛ አይንን የምናውቀው በልጆቻችን ማራቶኑን ሲሮጡ ነው። አቤት ትላላችሁ። እዩ እዩ እዩ ሴቶቻችን ወንዶቻችን አለም ሴቶቻችን ወንዶቹ ያሉ ያዩና ተፋፍራችሁ ነው እንጂ ተፋፍራችሁ ነው እንጂ ያሉ ወንዶቹ ያዩ ይመጡና፣ ፍጥጥ እንደሚፈልጉት እንዳያደርጉ የቦርጫቸው ይቀድማል። ሰውነታችሁንም አስተካክሉ። ማየት ብቻ አይደለም፣ ስታዩ ቦርጭ የሚባል ነገር አለ። እንደ እንቁርቲ ሳይሆን ቦርጫችሁን አስቀንሳችሁ ቆንጆ ሆናችሁ ሻሻ አስራችሁ። አይደለም እንደዚህ ነገር ያለ አሁን ሻሻ አስር ነው ዛሬ ምንሄድበት ተለቅ ያለ ቦታ ስላለ ምግባ ሌዲ ይሆነን ለሚሄድ ነው። ስለዚህ እሱን ነገር ደግሞ ትቀንሳላችሁ። እሱ ካለ አበልሽ ነው ቡን የሚለው ቡን፣ አበልሽ ቡን ይላል። እዩ ኖ ፕሮብሌም። ምንም የሚያሳፍር ነገር አለም አይስበር የሚያሳፍር ነገር አይደለም። ግን እያ አይታችሁ እዛ ላይ እንዳትተኙ ራሱን ራሱ የኮፒራይት ሳይዛችሁ ሰርታችሁ ራሱን ራሱ ራሱን ሰርታችሁ